ባለፈው አንድ ዓመት በአማራ ክልል በ45 ወረዳዎች የኮሌራ ወረርሽኝ መከሰቱን የክልሉ ህብረተሰብ ጤና ኢንስቲትዩት አስታውቋል። በክልሉ የኮሌራ በሽታ የህብረተሰብ ጤና ስጋት እየሆነ መምጣቱን ከጣቢያችን ጋር ቆይታ ያደረጉት በኢንስቲትዩቱ የበሽታና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርብ ተናግረዋል። መከላከያ ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ያለማቋረጥ በእስራኤል አየር ኃይል ድብደባ እየተፈጸመባት የምትገኘው ጋዛ ትንሽና እየተነጠለች ትሆናለች እያሉ ሲሆን ጦርነቱን ተከትሎም ቁጥራቸው እየቀነሰ የመጣው የጋዛ ነዋሪ የሆኑ ፍልስጤማውያንም በጊዜ ሂደት ቀጠናውን ለቀው ለመውጣት ይገደዳሉ ብለዋል። ሩሲያ በዩክሬን ሱሚ ከተማ ከባድ ነው የተባለ ጉዳት ማድረሷ ተነገረ። በዚህ ሩሲያ ባደረገችው የባላስቲክ ሚሳይል ድብደባ ከ34 በላይ ዩክሬናውያን መገደላቸውን የኬቭ ባለሥልጣናት አስታውቀዋል። ፍርድ ቤት ሊከበር ይገባል። በክርክር ወቅት መረን መልቀቅ ከህግም ሆነ ከሞራል አኳያ ስህተት ነው። ብዙ ጊዜ በተግባር የምንመለከተው ዳኞች ተከላካል ሆኖ ግን ከጋለው ስሜት ቀስ በቀስ እንዲወጣ ከማድረግ ይልቅ ወደ ባሰው ስሜት እንዲጓዝ በማድረግ ችሎት ደፍሯል ብለው ለመቅጣት ጥረት ሲያደርጉ ይስተዋላል። ጤና ይስጥልን፣ የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁ እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። ባለፈው አንድ ዓመት ውስጥ በአማራ ክልል በተከሰተ የኮሌራ ወረርሽኝ 79 ሰዎች ህይወታቸው ማለፉን የክልሉ ህብረተሰብ ጤና ኢንስቲትዩት አስታወቀ። ኢንስቲትዩቱ በክልሉ 45 ወረዳዎች በሽታው መከሰቱን የገለጸ ሲሆን እስካሁን ከ6000 በላይ ሰዎች በበሽታው መያዛቸውን ይፋ አድርጓል። መሀሌት አማረ ያዘጋጀችውን አልታየህ ኪዳን ያቀርበዋል። ባለፈው አንድ ዓመት በአማራ ክልል በ45 ወረዳዎች የኮሌራ ወረርሽኝ መከሰቱን የክልሉ ህብረተሰብ ጤና ኢንስቲትዩት አስታውቋል። በሽታው በመጀመሪያ በቋራ በርሜልና ምርት ደለጉ አካባቢዎች በመነሳት ወደ እንዳሳ፣ ጃዊ፣ ፍልውሃ ከምዕራብ ጎንደር ከሰሜን ጎጃም ከአዊ ብሔረሰብ ዞኖች ወደ ባህር ዳር ከተማ መስፋፋቱን ኢንስቲትዩቱ አስታውቋል። በርካታ የክልሉ ወረዳዎች በየሳምንቱ የህሙማን ቁጥር ሪፖርት የሚደረግባቸው አካባቢዎች መሆናቸውን ኢንስቲትዩቱ ገልጿል። እስካሁን ከ6000 በላይ ሰዎች በኮሌራ በሽታ ሲያዙ 79 ሰዎች ለእልፈተ ህይወት መዳረጋቸውን ከክልሉ ህብረተሰብ ጤና ኢንስቲትዩት ያገኘነው መረጃ ያመለክታል። በክልሉ የኮሌራ በሽታ የህብረተሰብ ጤና ስጋት እየሆነ መምጣቱን ከጣቢያችን ጋር ቆይታ ያደረጉት በኢንስቲትዩቱ የበሽታና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርብ ተናግረዋል። አሁን ወደፊትም ያሰጋናል። ስለዚህ ስጋት አለብን ማለት ነው። አሁን ከኛም አልፎ ሌሎች ክልሎች ላይም የመስፋፋት እድሉ እንግዲህ ከሀገሪቱ ከተለያዩ ክልሎች ይመጣል፣ ወደዛ እንዲሁም ከክልሉ ከተለያዩ አካባቢዎች ወደ ሰበል አሁን ወደ ያሰጋ ነው። በክልሉ ባለው የህብረተሰብ ክፍሎች ዘንድ ያለው የመጸዳጃ ቤት አጠቃቀም ጉድለት፣ በቂ የሆነ ንጹህ ውሃ አቅርቦት አለመኖር በሽታው እንዲስፋፋ እንዳደረገው ሲስተር ሰፊ ደርብ ተናግረዋል። አሁን ላይ በሽታውን ለመከላከል ኢንስቲትዩቱ እስከታች ባለው መዋቅር በበሽታው የተጠቁ ሰዎችን የመለየት ህክምናና የንጽህና አገልግሎት የመስጠት ስራ እየተሰራ መሆኑን አንስተዋል። በኮሌራ በሽታ የተያዙ ሰዎችን ለማከም የሚያስችሉ ስራዎች ለብቻ መዘጋጀታቸውንም ጠቁመዋል። በክልሉ ያለው የጸጥታ ችግር ከቦታ ቦታ ተንቀሳቅሶ ለማከም ቢያስቸግርም በግብረሰናይ ድርጅቶች አማካኝነት ለመድረስ ጥረት እየተደረገ መሆኑን አክለዋል። እንግዲህ የመድኃኒት እጥረት አሁን ለጊዜው የለም። በሽታው እንደተከሰተ ከዓለም ጤና ድርጅት እንዲሁም ከአማራ ክልል የህብረተሰብ ጤናና ከጤና ቢሮ መድኃኒቶች ወደዛ ሊደርሱ ተደርገዋል። ሌሎች አጋር ድርጅቶችም አብረው አግዘው እዛው ሊደርስ ተደርጎ አሁን ለጊዜው ጥረት የለም። ስለዚህ እንግዲህ የኮሌራ ታማሚዎች ከሌላው ጋር ተቀላቅለው መታከም ስለማይችሉ የብቻቸው የኮሌራ ማከሚያ ማዕከል ተዘጋጅቶ እዛው ባለሙያዎች ተመድበው ህክምና እየተሰጣቸው ነው የሚገኘው፣ ማለት ነው ያው ተንቀሳቅሶ ከክልል ያሉ ባለሙያዎች እዛ ሄደው ድጋፍ ለማድረግ ትንሽ አስቸጋሪ ሊሆን ይችላል። ስለዚህ ለጊዜው ያን ትል ሊለው ይችላል፣ ግን እዚያው ያሉት ባለሙያዎች በስልክም እንደዚህ ግብረሰናይ ድርጅቶችን በአካል በመሄድ ድጋፍ አድርገውላቸው ስራቸውን እየሰሩ ነው የሚገኙ። ህብረተሰቡ የራሱንና የአካባቢውን ንጽህና በመጠበቅ ራሱን ከበሽታው ሊከላከል እንደሚገባ ኢንስቲትዩቱ የገለጸ ሲሆን አክሎም ህብረተሰቡን ስለ ወረርሽኙ ያለውን ግንዛቤ ለማሳደግ ከሚዲያዎች ጋር በቅርበት እየሰራ መሆኑን ገልጿል። የእስራኤል ጦር ሞሬጃክሲ ሲል የጠራውን የ12 ኪሎ ሜትር ኮሪደር መቆጣጠሩን አስታውቋል። ይህ ኮሪደር የራፋና የካኔኑስ ግዛቶችን ለመለያየት በሚል እስራኤል ይዛው የነበረ ቅድ አካል ሲሆን የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ይህንን አስመልክቶ ባስተላለፉት መልእክትም ጋዛ ትንሽና የተነጠለች ትሆናለች ሲሉ ተናግረዋል። ደምሰው ሽፈራው። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ጋዛ ትንሽና ገለልተኛ ትሆናለች ሲሉ ተናግረዋል። መከላከያ ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ያለማቋረጥ በእስራኤል አየር ኃይል ድብደባ እየተፈጸመባት የምትገኘው ጋዛ ትንሽና እየተነጠለች ትሆናለች እያሉ ሲሆን ጦርነቱን ተከትሎም ቁጥራቸው እየቀነሰ የመጣው የጋዛ ነዋሪ የሆኑ ፍልስጤማውያንም በጊዜ ሂደት ቀጠናውን ለቀው ለመውጣት ይገደዳሉ ብለዋል። እስራኤል ካትዝ ይህንን ያሉት የእስራኤል ጦር ሞሬጅ አክሲስ ሲል የጠራውን የ12 ኪሎ ሜትር ኮሪደር መቆጣጠሩን አስመልክቶ ባስተላለፉት መልእክት ነው። ይህ ኮሪደር የራፋህና የካን የኑስ ግዛቶችን ለመለያየት በሚል እስራኤል ይዛው የነበረው እቅድ አካል ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሳምንት በፊት ባስተላለፉት መልእክት አዲስ የሚቋቋመው የደህንነት ኮሪደር በደቡባዊ ፍልስጤም ክፍል የሚገኘውን የራፋህ ከተማ ከተቀረው የፍልስጤም ግዛት ቆርጦ የሚለይ ነው ያሉ ሲሆን ይህም የሐማስን ኃይል እንዲዳከም እንዲሁም በእስራኤል ላይ የሚያደርሳቸውን ጥቃቶች እንዲቀንሱ የሚያደርግ እቅድ መሆኑ ተገልጿል። እንደ ኔታንያሁ ገለጻ አዲሱ ኮሪደር በራፋ እና ካህን ዮኒስ ከተሞች መካከል የሚዘረጋ ሆኖ ሁለተኛው የፊላደልፊ ኮሪደር እንደሚሆን ተናግረው ነበር። የአሁኑ የእስራኤል ካትስ ንግግርም የዚሁ የኔታንያሁ እቅድ ተግባራዊ በመሆን ላይ እንደሚገኝ ማሳያ እንደሆነ አናዶሉ ዘግቧል። መከላከያ ሚኒስትሩ በወቅቱ አስተላልፈውት በነበረው መልእክታቸው እስራኤል ወታደራዊ ተልእኮ ልትወስድ እንደሆነ በመግለጽ በጋዛ የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ ትእዛዝ ሰጥተው ነበር። እስራኤል በድጋሚ የጋዛን ሰርጥ ሰፊ ስፍራዎች ለመቆጣጠር ማቀዷም እየተሰማ ሲሆን በአዲስ መልኩ የእስራኤል ጦር የሚይዛቸው ስፍራዎችም የቴል አቪቭ ከግጭት ነጻ ቀጠና አካል ሆነው ይቀጥላሉ ሲሉ የመከላከያ ሚኒስትሩ አረጋግጠው ነበር። እንደ እስራኤል ካትዝ ገለጻ የእስራኤል አዲሱ ዘመቻ ከፍተኛ ቁጥር ያለውን ህዝብ ከስፍራው ማፈናቀልን የሚያካትት፣ በተጨማሪም የጋዛ ነዋሪዎች ሐማስን እንዲያስወግዱና ቡድኑ የቀሩ የእስራኤል ታጋቾችን እንዲለቅ ጫና የሚፈጥር ነው ያሉ ሲሆን ይህም እስራኤል በጋዛ ከሐማስ ጋር የገባችበትን ጦርነት ሊጠናቀቅ የሚችልበት ብቸኛው መንገድ መሆኑን ገልጸዋል ሲል ቢቢሲ በዘገባው አስፍሯል። ቤንያሚን ኔታንያሁ አዲስ ይጀመራል ያሉት የደህንነት ኮሪደር አላማው መከላከያ ሚኒስትሩ እስራኤል ካትስ እንዳሉት እስራኤላውያን ታጋቾችን ማስለቀቅና የሐማስን አቅም ማዳከም የሚል ቢሆንም፣ ዋነኛው የዚህ ዘመቻና ኮሪደር አላማ ግን ተጨማሪ የጋዛ ሰርጥ አካባቢዎችን ፍልስጤማውያኑ አጽድቶ በእስራኤል ቁጥጥር ስር ማድረግ እንደሆነ አልጀዚራ ዘግቧል። አላማው ለደህንነት የሚል ይሁን እንጂ ይህንን የእስራኤል እቅድ ፍልስጤማውያኑ የተረዱበት መንገድ ከዚህ የተለየ ነው። እስራኤል ለደህንነት በሚል ሰበብ ፍልስጤም ከሜዲትራኒያን ውቅያኖስ ጋር የምትዋሰንበትን መሬት ለመውሰድ የታቀደ ነው እያሉት ነው። የእስራኤል ጦር በዚህ በአዲሱ ዘመቻው እስከ 25 በመቶ ያህል የጋዛን አካባቢዎች በቁጥጥሩ ስር ለማድረግ ማቀዱን የሚወጡ መረጃዎች ያሳዩ ቢሆንም አካባቢዎቹ የትኛዎቹ እንደሆኑ እና የያዙትን ስፋት በተመለከተ ግን በዝርዝር የሚገለጹ መረጃዎች የሉም። ይህ ሁሉ ቢባልም ግን እስራኤል በጋዛ እያደረሰቻቸው ያሉ ጥቃቶች በእጥፍ ጨምረው ቀጥለዋል። ባሳለፍነው ቅዳሜና እሁድም ከዘጠና በላይ በጋዛ የሚገኙ ኢላማዎች ላይ ድብደባ ፈጽማለች። የእስራኤል ጥቃት የጀመረው በጋዛ የሚገኝ አንድ ሆስፒታል ላይ ነው። እስራኤል በፈጸመችው የአየር ጥቃት በጋዛ የሚገኘው ይህ ሆስፒታል በከፊል መውደሙን የጋዛ ጤና ሚኒስቴር ገልጿል። የእስራኤልን ጥቃት ተከትሎ እየወጡ ያሉ ተንቀሳቃሽ ምስሎች ባለ ሁለት ፎቁ ሆስፒታል በሚሳኤል ከተመታ በኋላ በእሳት ሲያያዝ ያሳያል። በአካባቢው የነበሩ ሰዎችና በሆስፒታሉ ተኝተው እየታከሙ የነበሩ ህሙማን ራሳቸውን ለማዳን ሲሸሹም ይታያል። የዓይን ምስክሮች በአየር ጥቃቱ በጋዛ ከተማ ትልቁ እንደሆነ የሚነገርለት የአልአህሊ ሆስፒታል የጽኑ ህሙማን እንዲሁም የቀዶ ሕክምና የሚካሄድባቸው ክፍሎች መውደማቸውን ተናግረዋል። የጤና ሚኒስትሩም ህንፃው ሙሉ በሙሉ ወድሟል ያሉ ሲሆን፣ ይህም ህሙማንና የሆስፒታሉ ባልደረቦች እንዲፈናቀሉ አድርጓል ብሏል። ከእስራኤል ጋር እየተዋጋ የሚገኘው ሐማስም በእስራኤል የተፈጸመውን ይህንን ከባድ ጥቃት አሰቃቂ ወንጀል ሲል የገለጸው ሲሆን ተጨማሪ መረጃዎችን እያጣራሁ ነውም ብሏል። ከጥቃቱ በኋላ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ጥቃቱ ከመፈጸሙ ከተወሰኑ ደቂቃዎች ቀደም ብሎ የእስራኤል መከላከያ ሰራዊት ለአንድ በሆስፒታሉ የሚሰራ የህክምና ባለሙያ ስልክ ደውሎ እንደነበረ እየተነገረ ሲሆን በስልክ መልእክቱም ሁሉም ታካሚዎችና የህክምና ባለሙያዎች ሀያ ደቂቃ ባልሞላ ጊዜ ውስጥ በአስቸኳይ አካባቢውን ለቀው እንዲወጡ ማስጠንቀቁ ነው የተሰማው። ይህ መልእክት ከተሰማ በኋላም ሴቶችና ህጻናትን ጨምሮ በርካታ ፍልስጤማውያን ተጠልለው ከነበሩበት የሆስፒታሉ ቅጥር ግቢ ወጥተው ሲሸሹ ታይተዋል። ይህንን ተከትሎ ሆስፒታሉ በተፈጸመበት ድብደባ ሙሉ በሙሉ በሚባል ደረጃ እየወደመ ቢሆንም በሰዎች ላይ የደረሰው ጉዳት እንዲቀንስ አድርጎታል። በጥቃቱ ሰዓት የሞተ ሰው ባይኖርም ጉዳት ደርሶባት የነበረች አንዲት ህፃን በኋላ ላይ ህይወቷ ማለፉን አናዶሉ ዘግቧል። ከጦርነቱ በፊት ትንሽ የህክምና ተቋም የነበረው አልአህሊ ሆስፒታል በጋዛ ከተማ ውስጥ የሚገኘው የአልሽፋ የህክምና መስጫ ተቋምና በሰሜናዊ የጋዛ ሰርጥ የሚገኙ ሆስፒታሎች ከወደሙ ወዲህ ትልቁ የህክምና አገልግሎት አቅራቢ ሆኗል። የሩሲያ ጦር ከባድ ነው የተባለ ጥቃት በዩክሬኑ አሱሚ ከተማ ማድረሱ ተነግሯል። በትላንትናው እለት በተደረገው በዚሁ ጥቃት ቢያንስ 34 ዩክሬናውያን ለሞት መዳረጋቸውም ታውቋል። ከሩሲያ የተወነጨፉ ሁለት ባለስቲክ ሚሳኤሎች በርካቶችን ለአካል ጉዳት መዳረጋቸውና ንብረት እንደወደመም ነው የተነገረው። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ አሁንም በሩሲያ ላይ ግፊት እንዲደረግ ጠይቀዋል። አስናቅ ማናዬ ስፒ g ረስ ን ዋር ን ሮን ንን ክራን ሩሲያ በዩክሬን ሱሚ ከተማ ከባድ ነው የተባለ ጉዳት ማድረሷ ተነገረ። በዚህ ሩሲያ ባደረገችው የባላስቲክ ሚሳይል ድብደባ ከ34 በላይ ዩክሬናውያን መገደላቸውን የኪየቭ ባለስልጣናት አስታውቀዋል። ከሟቾቹም በተጨማሪ ከአንድ መቶ የሚልቁ ዜጎች የአካል ጉዳት እንደደረሰባቸው፣ መኖሪያ ቤቶችን ጨምሮ ሌሎች መሠረተ ልማቶች መውደማቸውም እንዲሁ ተነግሯል። ሱሚ በሰሜናዊ ዩክሬን አቅጣጫ ስትገኝ ከሩሲያ በ25 ኪሎ ሜትሮች ብቻ የምትርቅ ከተማ ናት። በከተማው የደረሰው ጉዳትም በተያዘው ዓመት ሩሲያ በዩክሬን ላይ የተነዘረችው ትልቁ ጥቃት ነው ተብሎለታል። ከተማዋ የዩክሬን ኃይሎች ወደ ሩሲያ በመግባት ጥቃት ለማድረስ የሚጠቀሙባት ወሳኝ ስፍራ መሆኗም ተነግሮላታል። የከተማዋ ከንቲባ በመላ የሱሚ አካባቢ የብሔራዊ ሐዘን ቀን ከዛሬ ጀምሮ አውጀዋል። ከጥቃቱ በኋላ አስተያየት የሰጡት የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ አለም ዓለም አቀፉ ማህበረሰብ እንዲደርስላቸው ጦርነቱንም እስከ ወዲያኛው እንዲያስቆምላቸው ጥሪ አቅርበዋል። ሰላሳ አራት ሰዎች እስካሁን ተገድለዋል። ለቤተሰቦቻቸው በሙሉ መጽናናትን እመኛል። ከሁለቱ ሚሳይሎች አንደኛው ዩኒቨርሲቲ ህንፃዎችን መጥቷል። ሌላኛው ደግሞ በህዝብ መገልገያ መንገድ ላይ ነው የተቃጣው። ጥቃቱ በከተማ መሃል በሆሳና ባህል ነው የተፈጸመው። ይህ ድርጊት ክፉ ሰዎች ብቻ የሚያደርጉት ነው። አብዛኞቹ በጎ ልብ ያላቸው መሪዎችና ዲፕሎማቶች እያወገዙት ይገኛሉ። ጦርነቶች የሚቆሙት የጦር ወንጀሎች ያልተዘነጉ እንደሆነና ጫና የተደረገባቸው እንደሆነ ብቻ ነው። ሚስት ከባላስቲክ ሚሳይሎች ውስጥ አንደኛው በአውቶቡስ ውስጥ በነበሩት ተሳፋሪዎች ላይ የተቃጣ መሆኑን ፎርብስ አመልክቷል። ሩሲያ ድብደባውን አስመልክቶ ምንም የተናገረችው ባይኖርም የምዕራቡ ሀያላን ሀገራት መሪዎች ጥቃቱን በጽኑ እያወገዙት ይገኛሉ። በተለይም የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን፣ የጀርመኑ አዲሱ መራሔ መንግስት ፍሬድሪክ መርዝ እንዲሁም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ቀዳሚ ሆነዋል። ፖላንድ በተመሳሳይ ፑቲን በትራምፕ በጎነት ላይ እየተሳለቁ ቁባቸው ነው ስትል በውጭ ጉዳይ ሚኒስትሯ ራዶስላፍ ሲኮርስኪ በኩል ተናግራለች። የአውሮፓ ህብረትም ቢሆን በሩሲያ ላይ ጠንከር ያለ ጫና ሊደረግ እንደሚገባ በዛሬው ዕለት ጠቁሟል። የህብረቱ የውጭ ጉዳይ ኃላፊ ካጃ ካላስ በሉክሰምበርግ ባደረጉት ንግግር ሰላም በአንድ ወገን ግፊት አይገኝም ብለዋል። ፕሬዚዳንት ዶናልድ ትራምፕም ቢሆኑ ሩሲያ ያደረሰችው ጥቃት አስደንጋጭ ቢሆንም በስህተት ነው በማለት ምክንያት ሰጥተውታል። ይህንን ጉዳይ ዘቴሌግራፍ ትራምፕ አቻቸውን ቭላድሚር ፑቲንን እየተከላከለዋቸው ነው ሲል አስነብቧል። ዘለንስኪ የሞስኮ ጦር አስከፊ ነው የተባለውን ጉዳት ያደረሰው በዕለተ ሆሳና ወደ ቤተ ክርስቲያን በሚያቀኑ ንጹሐን ላይ ነውም ብለዋል። ፕሬዚደንቱ በእርግጥም በዩክሬን እየደረሰ ያለውን መዓት ዶናልድ ትራምፕ እንዲጎበኙና እንዲታዘቡላቸውም ሲሉ ጠይቀዋል። ከሩሲያ የተወነጨፉ ሁለት ባላስቲክ ሚሳይሎች ከተማዋን እንዳሸበሯት ይህም ቀጥተኛ የሽብር ተግባር ነው ሲሉ የከተማዋ ነዋሪዎች ጠርተውታል። ሩሲያ ጦርነቱን ከጀመረች ወዲህ በአስር ሺዎች የሚቆጠሩ ንጹሐን ቢሆንም በንጹሐን ላይ የታቀደ ጥቃት አላደረስኩም በማለት ስትናገር ቆይታለች። ሩሲያ በትናንትናው ዕለት ጥቃቱን ከማድረሷ ቀደም ብሎ በመከላከያ ሚኒስትሯ በኩል ዩክሬን በኃይል መሠረተ ልማቶች ላይ ድብደባ እያደረገች ነው በሚል ወቅሳም ነበር። በተመሳሳይ ወቅት የአሜሪካው ልዩ ምልክተኛ የሆኑት ስቴቭ ዊትኮፍ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በፒተርስበርግ በሰላማዊ አማራጮች ላይ ውይይት አድርገው እንደነበረም መረጃዎች ወጥተዋል። ሆኖም ግን በሱሚ የከፋ ጉዳት እንዲደርስ ከማድረግ አላስቆመውም። ዘለንስኪ በአሰራጩ ተንቀሳቃሽ ምስል ዶናልድ ትራምፕ የዩክሬናውያን ሰቆቃ የወደሙ ሆስፒታሎችን፣ ቤተ ክርስቲያኖችን፣ ህጻናቱን ጨምሮ ሌሎች ልዩ ልዩ ተቋማትን እንዲጎበኙላቸውም ተማጽነዋቸዋል። የሩሲያ ጦር ከሱሚ በተጨማሪ በትላንትናው ዕለት በጥቁር ባህር አካባቢ በምትገኘው ኦዴሳ ድብደባ አድርጓል። በዚህም በርካታ ሰዎች የአካል ጉዳት ደርሶባቸዋል። የኦዴሳ ከተማ በጥቁር ባህር አቅራቢያ ስትገኝ፣ የዩክሬን ወታደሮች ቁሳቁሶችን ለማመላለስ እንደሚጠቀሙባት የሚነገርላት ናት። ከዚህም ባሻ ተናገር ጥቁር ባህር ባለው ወታደራዊና ቀጠናዊ ጠቀሜታ አሜሪካን ጨምሮ በርካታ ሀገሮች አይናቸውን የማይከድኑበትም ነው። ቱርኪዬ፣ ሞልዶቫ፣ ሮማንያ፣ ጆርጂያ አሜሪካን ጨምሮ ሌሎችም ተጠቃሽ ናቸው። አሜሪካ የጦርነቱ የመጀመሪያው ቃታ ከመሳቧ አንስቶ የቀድሞ ፕሬዚዳንቷ ጆ ባይደን ከቤተ መንግስት እስከወጡበት ዕለት ድረስ ቢሊዮን ዶላሮችን እንዲሁም የጦር መሳሪያዎችን ሲያቀርቡ ነበር። ሆኖም ትራምፕ ዳግም ከተመረጡ ጀምሮ እንደምናይ ዘንብ የነበረው የጦር መሳሪያም ይሁን ስባሪ ሳንቲም ለማውጣት አሜሪካ መቀነት እንዲሁ የሚፈታ አልሆነም። እንዲህም ሆኖ ለጦርነቱ መቆም ቁልፉ በአሜሪካ እጅ መኖሩን የዩክሬን መድህንም ሞትም የሚወሰነው በዋሽንግተን በሚገኘው የውባል ቅርጾ መናገሻ መሆኑን ተደጋግሞ የሚነሳ ነው። ለዚህም ታዲያ ዛሬም ቢሆን ዋሽንግተን ለኪየቭ ስትራቴጂክ አጋርናት ሲሉ ዘለንስኪ መናገራቸውን ሮይተርስ ዘግቦታል። በዚሁ መረጃ ላይ እንደተመላከተው ዘለንስኪ አሜሪካ የአየር ክልላቸውንና የአየር ኃይላቸውን እንድትከላከልላቸው እንዲሁ ጥያቄ ተቀርበዋል በደቡብና በምስራቃዊ ዩክሬን በትንሹ 20 በመቶ የሀገሪቱን መሬት መያዝ የቻለው የሩሲያ ጦር አሁንም ቢሆን አዝጋሚ መስፋፋት እያደረገ እንደሆነም ታውቋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በአዲስ አበባ ከተማ መኖሪያ ቤታቸው ለልማት በመፈለጉ ምክንያት የሚነሱ ሰዎች አስፈላጊ አመቺ ሁኔታ እንዲመቻችላቸው አምነስቲ ኢንተርናሽናል ጠየቀ። አምነስቲ በአዲስ አበባ ቦሌና ለሚኩራ ክፍለ ከተማ የሚኖሩ የልማት ተነሺዎችን ያነጋገረ ሲሆን አንዳንድ ነዋሪዎች ያለበቂ ዝግጅት ከመኖሪያ ቤታቸው እንዲነሱ እንደተደረገ ገልጸዋል። አምነስቲ የልማት ተነሺዎችን አነጋግሮ ባወጣው ሪፖርት መሰረት በቦሌና ለሚኩራ ክፍለ ከተሞች የመንግስት ኃላፊዎች የልማት ተነሺዎችን አነጋግረው እንደነበረም ተጠቅሷል። ይሁን እንጂ ህዝቡ ከተወያየ በኋላ የመንግስት ተወካዮች በሶስት ቀናት ውስጥ ከቤታቸው እንዲወጡ ትዕዛዝ እንዳስተላለፉ ነዋሪዎች ገልጸዋል። ነዋሪዎች ለልማት ከመነሳታቸው በፊት ምቹ ሁኔታ ሊፈጠርላቸው እንደሚገባም የተናገሩ ሲሆን፣ ይሁን እንጂ ይህ ባለመደረጉ ማህበራዊ መስተጋበራቸውን ጨምሮ ለተለያዩ ችግሮች መዳረጋቸው ተጠቁሟል። በአማራ ክልል በልመና ላይ የሚሰማሩ ሰዎች ቁጥር እየጨመረ መምጣቱን የክልሉ ሴቶችና ህጻናት እንዲሁም ማህበራዊ ጉዳይ ቢሮ አስታወቀ። የክልሉ ሴቶችና ህጻናት ማህበራዊ ጉዳይ ቢሮ የማህበራዊ ጥበቃ ማስተባበሪያና መከታተያ ዳይሬክተር አቶ በላይ ፀጋ ለሀገሬ ቴሌቪዥን እንደተናገሩት አሁን ላይ በክልሉ 6800 የሚጠጉ ሰዎች በልመና ላይ ተሰማርተው እንደሚገኙ ተናግረዋል። በልመና ላይ የተሰማሩ ሰዎች ሰው ሰራሽና ሰው ሰራሽ ባልሆኑ ችግሮች ሳቢያ በልመና ላይ እንዲሰማሩ ምክንያት እየሆነ መምጣቱንም ከመቶ በላይነህ ተናግረዋል። በልመና ላይ የተሰማሩት ሰዎችን በዋናነት ወደ ቤተሰብ ለመመለስ የሚሰሩ ስራዎች እንዳሉ የገለጹት ዳይሬክተሩ ለችግሩ ዘላቂ መፍትሄ ለመስጠት ሰዎችን በዘላቂነት ማቋቋም እንደሚገባ ጠቁመዋል። በትግራይ ክልል ለሶስት ዓመታት የሚቆይና ከ3400 በላይ ሰዎችን ተጠቃሚ ይሆኑበታል የተባለ የከተማ ሴፍትኔት ፕሮግራም ተጀመረ። ፕሮግራሙ በዝቅተኛ ገቢ የሚተዳደሩ ዜጎችን በስራ የሚያሳትፍ መሆኑም ተነግሯል። ይህ ፕሮግራም ሁለተኛ ዙር መሆኑ የተነገረ ሲሆን በመጀመሪያው ዙር ተሳታፊ ሆኑ 3215 ሰዎች በቀጣዩ ወር እንደሚመረቁ ተነግሯል። የፌዴራል መንግስት ለሁለቱ ዙሮች ማስፈጸሚያ ከ67 ሚሊዮን ብር በላይ በጀት መመደቡንም ኢዜአ ዘግቧል። አልጄሪያ 12 የፈረንሳይ ኤምባሲ ሰራተኞችን በ48 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ትእዛዝ መስጠቷ ተሰማ። አልጄሪያ ይህንን ውሳኔ የሰጠችው በሀገሪቱ ሶስት የአልጄሪያ ዜጎች በፈረንሳይ መንግስት ባልተገባ መንገድ በቁጥጥር ስር በመዋላቸው እንደሆነ የፈረንሳይ የውጭ ጉዳይ ሚኒስቴር ጂኖ ኤል ባሮት ተናግረዋል። ሦስቱ አልጄሪያውያን በቁጥጥር ስር የዋሉት ከፈረንሳይ ጎን በመሆን የአልጄሪያን መንግስት በመተቸት የሚታወቀውን የ41 ዓመቱ አሚር ባክሮስ የተባለ ግለሰብ በማገት ወንጀል ተጠርጥረው እንደሆነ ተነግሯል። ግለሰቡ በፈረንሳይ በሚሊዮን የሚቆጠሩ ተከታዮችን ያፈራ እንደሆነ የተነገረ ሲሆን በፈረንጆቹ 2023 ፈረንሳይ የመኖሪያ ፍቃድ እንደሰጠችው ተገልጿል። አልጄሪያ ይህንን ግለሰብ በአሸባሪነት የፈረጀችው ሲሆን በተደጋጋሚም ዛቻዎች ሲደርሱበት እንደነበር የፈረንሳይ የዜና ወኪል ዘግቧል። የአውሮፓ ህብረት ለፍልስጤም አስተዳደር 1.6 ቢሊዮን ዩሮ ድጋፍ ሊያደርግ መሆኑን አስታወቀ። ድጋፉ እስከ ፈረንጆች 2027 ድረስ ተግባራዊ ይደረጋልም ተብሏል። ይህ ድጋፍ ይህ ድጋፍ ዌስት ባንክ እና ጋዛን ለማረጋጋት ያለመ መሆኑንም የህብረቱ የውጭ ጉዳይ ኃላፊዋ ካጃ ካላስ ተናግረዋል። ህብረቱ በመሰረተ ልማት፣ በሰብዊ ድጋፍ እና በስደተኞች ጉዳይ ትኩረቱን አድርጎ እንደሚሰራም ኃላፊዋ ጠቁመዋል። ህብረቱ ለፍልስጤም አስተዳደር ያልተቋረጠ ድጋፍ እንደሚያደርግ ማስታወቁንም አናዶሉ ዘግቧል። ምዕራባውያን ዌስት ባንክን እያስተዳደረ ያለው የፍልስጤም አስተዳደር ጋዛን እንዲያስተዳድር የማድረግ ውጥን ያላቸው መሆኑም ይታወቃል። በተያዘው የበጀት አመት 11.9 ቢሊዮን ዶላር ወጪ እንደወጣና ወደ ሀገር ውስጥ የገቡ የካፒታል እቃዎች ባለፈው አመት ከነበረው በ15 በመቶ መጨመራቸውን የፕላንና ልማት ሚኒስቴር አስታወቀ። ሀገሪቱ ምርት ወደ ውጭ በመላክ ከዚህ ቀደም ከነበረው አፈጻጸም መሻሻል ማሳየቷም ተነግሯል። ዳግም ተገኝ ኢትዮጵያ ባለፉት ስምንት ወራት የውጭ ምርት ለማስገባት ከ11.9 ቢሊዮን ዶላር በላይ ገንዘብ ማውጣቷ ተነገረም። የኢትዮጵያ ፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ የ2017 በጀት ዓመት የዘጠኝ ወራት የእቅድ አፈጻጸም ሪፖርት ጠቅላይ ሚኒስትር አብይ አህመድ እና ሌሎች ሚኒስትሮች በተገኙበት አቅርበዋል። ሚኒስትሯ እንደተናገሩት ሀገሪቱ ከዚህ ቀደም ወደ ሀገር ውስጥ የምታስገባቸው ሸቀጦች ለፍጆታ የሚውሉ ቢሆንም ባለፉት ስምንት ወራት የካፒታል እቃዎችን ይበልጥ ወደ ሀገር ውስጥ ማስገባት እንደተቻለ ተናግረዋል። ሚኒስትሯ አክለውም በበጀት ዓመቱ 11.9 ቢሊዮን ዶላር ወጪ እንደወጣና ወደ ሀገር ውስጥ የገቡ የካፒታል ዕቃዎች ባለፈው ዓመት ከነበረው በ15 በመቶ ጨምሯል ሲሉ ተናግረዋል። ባለፉት ስምንት ወራት ለኢምፖርት 11.9 ቢሊዮን ዶላር ከፍለናል። ከአምናው የ12 በመቶ ጭማሪ ያለው ኢምፖርት፣ ግርድፉ ቁጥሩ ሳይሆን ምን ኢምፖርት አደረግን የሚለው የበለጠ ለኢኮኖሚያችን ያለውን እንደምታ ያሳያል። እንደምታስታውሱት ከዚህ ቀደም በነበሩ ዓመታት በተለይ ከኮቪድ በኋላ የዓለም የምግብ ዋጋ እና የሸቀጦች ዋጋ በከፍተኛ ሁኔታ በጨመረ ጊዜ መድኃኒትንም ጨምሮ ማለት ነው አብዛኛውን የኢምፖርት ለምንመድበውን ዶላራችን የሚሄደው የነበረው ለፍጆታ እቃዎች ነው የነበረ። ባለፉት ስምንት ወራት የካፒታል እቃዎች ኢምፖርት በከፍተኛ ሁኔታ ጨምሯል በአስራ አምስት በመቶ። ግብርና ለግብርና የመጣ የካፒታል እቃ ይሄ ማለት ለሜካናይዜሽን የሚያገለግል ማለት ነው በ52 በመቶ ጨምሯል። ለኢንዱስትሪ የመጣ ካፒታል እቃ በ24 በመቶ ጨምሯል። ዶክተር ፍጹም አሰፋ በሪፖርቱ እንደተናገሩት የምግብና መጠጥ እንዲሁም አልባሳትን ወደ ሀገር ውስጥ ከማስገባት ይልቅ በሀገር ውስጥ በሚገኙ ምርቶች መተካት ተችሏል ሲሉም ተናግረዋል። ሚኒስትሩ አክለውም ወደ ውጭ የተላኩ ምርቶች በበጀት ዓመቱ የጨመረ ሲሆን ከ743 ሺህ ቶን በላይ ምርቶችን መላክ እንደተቻ አለም ተናግረዋል። ኤክስፖርት ያደረግናቸውን ምርቶች በቶን ስንመለከት ከአምናው ጭማሪ ያለው ነው ያደረገው ማለት ነው። ኤክስፖርት ወደ 743 ሺህ ቶን በላይ አድርገናል። አምና 663 ሺህ ቶን ነው ኤክስፖርት ያደረግ ነው። ይሄ ንግድ በማገለባበጥ የሚጨመርን እሴት የሚያሳይ ምግብና መጠጥ አምና ከገባው በ40 በመቶ የቀነሰ ነው የገባው ዘንድሮ። ሜዲካል ጎዝን ብንመለከት በ ስልሳ ዘጠኝ በመቶ የቀነሰ ነው የገባው ጂንስ ልብስ ወደ ስምንት በመቶ ከአምናው የቀነሰ ነው የገባው። ስለዚህ ይሄ ስራ ተጠናክሮ መቀጠል አለበት። ምርቶችን ወደ ውጭ መላክ አቁመው የነበሩ ከሀያ በላይ ኢንዱስትሪዎች ስራ መጀመራቸው ወደ ውጭ የሚላኩ ምርቶች ቁጥር እንዲጨምር ማድረግ መቻሉንም ገልጸዋል። ችሎትን መድፈር ማለት የችሎቱን ሂደትና ፍርድ አሰጣጥ ላይ ተጽዕኖ ውስጥ መክተት ማለት እንደሆነ የህግ ባለሙያዎች ይናገራሉ። ስለ ችሎት መድፈር ህግ ነክ መረጃ ሊያካፍለን ጠበቃው ተዘጋጅቷል። ተከታትለን እንመለስ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ችሎት መድፈር ህግ ነክ መረጃ ላካፍላችሁ። ችሎት መድፈር ማለት ፍርድ ቤት የችሎት ስራውን እየሰራ ባለበት ሁኔታ የሚፈጠር ሁነት ሆኖ ችሎቱ መደበኛ ስራውን ከማከናወን ለማሰናከል ምክንያት የሚሆን ማለት ነው። ችሎት የሚከናወነው ችሎት ውስጥ ብቻ ሳይሆን ከችሎት ውጭ በመስክ ስራ ሊሆን ይችላል። ችሎት መድፈር በአብዛኛው ከተከራካሪ ወገኖች በኩል የሚመጣ ቢሆንም ችሎትን ከሚያስችሉት ዳኞችም አይመነጭም ሊባል አይችልም። የችሎት ስነ ምግባር የሚያስፈልገው ለተከራካሪ ወገኖች ብቻ እንደማይሆን ግልጽ ነው። በተለየ መልኩ ከተከራካሪ ወገኖች ይበልጥ በከፍተኛ ኃላፊነት ችሎትን መቆጣጠርና መምራት ከችሎት ዳኞች ይጠበቃል። ተከራካሪ ወገኖች ጩኸትና ቁጣ ከተቀላቀለበት ክርክር አለፍ ብሎ ተቀናቃኙን ከማንጓጠጥ ሊቆጠቡ ይገባል። ሕገወጥ ብቻ ሳይሆን ነውርም ጭምር ነው። በሀገረኛው አባባል ባለቤቱን ካልናቁ አጥሩን አይነቀንቁ ነውና አንዱ ተከራካሪ ወገን ሌላውን ባለጉዳይ ካንጓጠጠው በፍርድ ቤቱ ላይ ንቀት ማሳየት ስለሚሆን፣ ይህም ቢሆን የችሎት ስነ ምግባር ጥሰት ነው። ጥሩ የክርክር ሀሳብ ማመንጨት የሚቻለው በትዕግስት በመደማመጥ፣ በተረጋጋ ቀልብና መንፈስ እንጂ በስሜት በመነዳትና በጩኸት የፍርድ ቤት ክርክር ማድረግ ኪሳራው ድርብ ነው። አንድም ቀስ በቀስ ለችሎት መድፈሩ ያጋልጣል፣ ሁለትም ጉዳዩን በአግባቡ አለማስረዳት ስለሚያስከትል በለፈለፉ የጠፉ የሚባለው አይነት መሆኑ አይቀርም። ሌላው የሚታየው ችግር ችሎትን በማክበርና በመፍራት መካከል ያለው ድንበር ሚናውን አለመለየቱ ነው። የዚህ አይነት ችግር በመጠኑም ቢሆን ቀለል ማድረግ የሚችሉት ዳኞች ናቸው። ተከራካሪ ወገኖች ሳይፈሩ ግን ሳይዳፈሩ ክርክር እንዲያደርጉ ዕድል መስጠት ያስፈልጋል። ሰበብ አስባብ እየፈለጉም ችሎት በመድፈር የመቅጣን ነገር የለም አይባልም። በችሎት በኩል ባለጉዳዮችን መዝለፍ አልፎ አልፎ ስለሚስተዋል ይህንን መቅረፍ ለዳኝ ስርዓቱ መልካም ስምና ክብር እጅግ ጠቃሚ ነው። ፍርድ ቤት ሊከበር ይገባል። በክርክር ወቅት መረን መልቀቅ ከህግም ሆነ ከሞራል አኳያ ስህተት ነው። ብዙ ጊዜ በተግባር የምንመለከተው ዳኞች ተከራከሪ ሆኖ ግን ከጋለው ስሜት ቀስ በቀስ እንዲወጣ ከማድረግ ይልቅ ወደ ባሰው ስሜት እንዲጓዝ በማድረግ ችሎት ደፍረዋል ብለው ለመቅጣት ጥረት ሲያደርጉ ይስተዋላል። በተቃራኒው ደግሞ የባለ ጉዳዮችን ባህሪ ተቋቁመው መክረው ዘክረው እና አረጋግተው ባለጉዳዩን የሚያሰናበቱ ችሎቶች ያሉ መሆኑን በተግባር ስራው ላይ ያለን ባለሙያዎች የምናስተውለው ሀቅ ነው። ሲጠቃለል በክርክር ወቅት ስራ ጠብቆ አለመከራከር፣ የዳኛን ትእዛዝ አለማክበር ብሎም የችሎቱን ስራ ማወክ የችሎት መድፈር ተግባር ስለሆነ በስራ ጭምር ስለሚያስቀጣ ጥንቃቄ እንዲያደርጉን እንመክራለን። አመሰግናለሁ።